አው፣ አሁንስ አይሰማም። አው፣ ኤልፎኑን ብትነክለው ግን የበለጠ ይሰማናል። አው አው ይቀድ ይሰማናል። እሺ፣ እናልሽ ይኸውልሽ ኮረም ትምህርት ከኮረምስ ታቦር ትምህርት ቤት ነበር እየሄድኩም ስማሪ ነበረና የሐዋሳ ልጆች ያውቁታል ይሄን ነገር ሰፈሩን ፕላስ ደግሞ ትምህርት ቤት ብዙ ጊዜ ጠዋት ጠዋት ስንሄድ እኔ ነኝ ማለት አይዲያ አቀርብላቸውና ትምህርት ቤት የምንሄድበትን የጋሪ በጋሪ ነበረ ያኔ። ታክሲ እንዲህ መኪና ምናምን አልነበረም። እና ሳንቲሙን ለምን እንትን ላይክ ሸንኮራ ምናምን እየበላን በእግር አንሄድ ምናምን እላቸዋለሁ። ያው ልጅነትም ስለነበረ እነሱም በእኔ አይዲያ ይስማሙና እንሄዳ እየበላን ምናምን እንሄዳለን። ከዛ አንድ ቀን አረፈድን እዛ። እኔ እንደተለመደው በአጥር እየዘለልኩ በር እከፍትላቸዋለሁና የወግዳርና ሰላም ይባላሉ፣ በነገራችን ላይ ጓደኞች የልጅነት ጓደኞቼ ናቸው። ከዛ በሩን ስከፍት ዘበኛ ያየኛል። የሚገርምሽ አቡ፣ ከዛ አንተ እንደ ልማድህ ሁሌ እንዲያረፈድክ እየመጣህ ምናምናም ብሎ ዳይሬክተሩን ጠየቅ። ጠራቢ ምናምን ነገር የሆነ ግርግዳ እንትና ሲዞ ቂጣችንን ገረፈን ምናምን ነገር። ከዛ ሂዱ በቃ ወላጅ አምጡ ምናምን ተባልን። ወላጅ ካላመጣችሁ አትገቡም። እኔ በተለይ ብዙ ጊዜ ከመንገድ ላይ ምናምን እንዲህ ወላጅ እየወሰድኩ እንዲህ እንትን እላለሁና ያውቁኛል። ወላጅ ካላመጣ አትገባም፣ በተአምር ምናምን ተብዬ ለቀቁን። እዛ ለምን ቤት ከምንሄድ ባዛሩ አካባቢ ማዞሪያ አለና እዛ ጋር ቁጭ ብለን አናጠናም። ከዛ ስድስት ሰዓት ሲሆን ወደ ቤት እንድንሄድ አልኳቸው። እሺ አሉኝ። ከዛ ላይክ እያጠናን እያጠናን ያ ወቅት ደግሞ ጊዜው በጣም ህፃናት የሚታፈኑበት የሚወሰዱበት ነበር። በጣም መጥፎ ታይም ነበረ። ላይክ እንደውም ወላጆቻችን ጭራቅ አለ፣ የማታውቁት ሰዎች ጋር አትሂዱ ምናምን እያሉ ይመክሩናል። እና ቁጭ ብለን እያጠናን እያለ አንዲት ላዳ ትመጣለች። በጣም የምታምር መኪና ነው። እና የሆነ እንትን አስፓልቱ ዳሪ ያቆምና ልጆች ምንድን ነው የምትሰሩት? ምናምን ይለናል። አይ ከትምህርት ቤት ተባረነ ወላጅ አምጡ ሳ ብለን ነው፣ ምናምን አለው። ከዛ እሺ እኔ ወላጅ ሆናችኋለሁ፣ ነገር ግን ለሀገሩ እንግዳ ነኝ፣ ባለቤቴ እርጉዝ ናት፣ ሆስፒታል እንድታሳዩን ይለኛል፣ ይለናል። ከዛ በቃ መኪና ስላለው መኪና ደግሞ ያለው ሰው በጊዜው ይከበራል። ገብቶሻል። ትምህርት ቤት እንዲህ መኪና ይዞ ምናምን ሲል፣ ከዛ በቃ እንደዛ እናድርግ ምናምን አልኳቸው። በአንድ የተነሳ ከትምህርት ቤት ተባረረን፣ አሁን ደግሞ ከማናውቀው ሰው ጋር እንዴት ነው የምንሄድ? ምናምን አሉኝ። ችግር የለውም አልኳቸው። እዛ በቃ እያጉረመረሙ ምናምን ነገር መኪና ውስጥ ይገቡልሻል። ከዛ አንድ ላይ ገባን ምናምን ነገር፣ ሞኖፖል የሚባል ሰፈር አለ። ከሀዋሳ ትንሽ ራቅ ያለ ሰፈር ነውና ላይክ ወደዛ ይዞን ሄደህ ትንሽ ደን ነገር ነውና፣ እንዲ ወዴት ነው የምትወስደን አልኩት። ደርሰናል ደርሰናል እያለ ይዞን ይሄዳል። አቡ የሚገርምሽ ፍጥነቱን ጨመረ። መኪናው ወደኋላ ዞረ ብዬ ሳይ ለካ የመኪና የፖሊስ መኪና እየተከተለ ነው። ይህ ይህ ሰውየ ወዴት ነው የሚወስደን አልኩ ከእኔ ጋር ያሉት የወግዳርም ሰላምም ተደናገጡ። እረ ሀብትሽ ወዴት ነው የሚወስደን ምናምን አሉ። የትም አይወስደንም ባካችሁ የሆነ ሀገሩ ስለማያውቅ ምናምን ነው ምናምን እያልኩ እንትን እላችኋለሁ። ከዛ በቃ ከሆነ አቁምልና እኛ እንመለስ አልኩት። አረ ሩቅ አይደለም በቃ ደርሰናል ምናምን አለ። ዞር ስንል ከኋላችን የነበረው መኪና የሆነ ተሰወረብን። ታውቂያለሽ እሱም ስፒዱን ጨምሮ ስለነበር የሆነ አመለጣቸው አይነት ነገር እዛ አጠፋለና ወደ ደህኑ ነገር ትልቅ ግቢ አለ። ግቢው ተከፈተ። እዛ እንዴ አላቅም ሀገሩ ምናምን ብለሃል ነበር እንደ ያሉ ነው። አዎ አላቅም። እዚህ እንኳን እነዚህ ጠባቂዎች ናቸው ምናምን አለ። እኮ እነሱ ሊያሳዩ አይችሉም ነበር እንደ ያሉ። እኔ እንጃ፣ የሆነ አሳማኝ የሆነ መልስ አልመለሰለንም። እዛ ፈራሁ እኔም፣ ታውቂያለሽ። እዛ በሩ ተከፈተ ምናምን ነገር ገባል። ለካ ሰውዬው ከፖሊሶቹ ያመለጠው ህጻናትን እንዲያፈነ ላይክ ለነጮች እንትን ይላል። ያ ኦኬ ኦኬ ታታ እዛ አይጌች አንተን አይደለም የሚያነሳ፣ ተመልካቾች ነው ታብታብ አድርጉ እያልኩ ነው። ኦኬ ኦኬ ኦኬ። እዛ በጊዜው ህጻናት ምናምን አቡ እየታፈኑ ምናምን የሚወሰዱበት ታይም ነበር፣ እና በጣም ነበር የሚያስፈራው። እኔ ራሴ እንዴት እንዴት አለመባነን የራሱ እንትን ይለኛል እና ገባን፣ ቤት ውስጥ ገባን ምናምን ነገር ቆሎ መጣልን። የታለች ባለቤታ አልኩት። ከዛ እስኪ አንቺ ሂጂ ና እይ ተባለች። ሰላም እስኪ ሂጂ አልኳል። ሄደች ወደ ጓዳ ማለት ከዛ ቀረች። ለካ ህጻናትን እያፈኑ ኩላሊትን እያወጡ ምናምን ይሸጣሉ እነዚህ ሰዎች፣ በጣም ወንት የሆኑ ሰዎች ናቸው። ታውቂያለሽ። ከዛ ሰላም ሄዳ ቀረች። ትመጣለች ብንል አትመጣ፣ ትመጣለች ብለን ብንጠብቅ አትመጣም። ከዛ ትንሽ ቆየሁ። ከዛ እንዴት አለች ሰላም አልኩት። ሂጂ እስኪ አንቺ ጠሪያ ተባለች። የወግዳር ሄደች፣ ሄዳ እሷም እዛው ቀረች። እንዴ የታለች? ከተወሰነ ደቂቃዎች በኋላ ቀውጢ ጩኸት ሰማሁ። ቲ ምንድን ነው ምናምን ብዬ ሳይ፣ ለካ እነሱ ላይክ ኩላሊታቸውን ምናምን ነገር ሊያወጧቸው አደ እንትኑ መርፌ የሚያደነዝዝ መርፌ ወቅቷቸው ራሳቸውን አያውቁ። ታውቂያለሽ መጨረሻ ላይ እንደ እስኪ ግባ ምናምን ተወው፣ ዞር ስል ወጥቀዋል። ከዛ ልቀውጠው ስል በሩ ተንኳኳ፣ ግቢው ማለት ለካ ፖሊሶች ናቸው። በሚንኳኳ ሰዓት ቢላ አመጡና በቃ የልጅ እንትን እንበለው ምናምን ብሎ አንገቴ ላይ ያድርጉ ይሆናላ፣ ሊያርደኝ ማለት ነው። በቃ አንገቴ ሊያድርጉ ምናምን ስ በንን ከእንቅልፌ፣ ህልም ነው አቡዬ። ያው ዘና አላረግሽም? እናመሰግናለን። እንኳንም ህልም ሆነ። ለማንኛውም ኮመንቱ ምን እንደሚሉ፣ ህልም ነው ብሏል፣ አምነን እኛ ሰምተን ሰምተን። እኔማ ፊልም ነው ግራ ገባ። ምንድነው ፊልም ነው ነበር መጨረሻው፣ ሰማን። መርሀባ አሀ፣ ቡዬ። እሺ፣ ቴንኪው። እሺ፣ በጣም የእውነት፣ ኢትዮጵያ ውስጥ እንደዚህ አይነት ነገር ካለ አስባችሁታል? ለልጆች በጣም ያስፈራል።